ለቅሶ ቤት እኮ ሰርግ ነው። ቁርጥ የሚበላበት ነው። ቢራ የሚጠጣበት ነው። ኦርቶዶክስ ብቻ ነች ጠጡ ጠጡ ብላ የምትሰብከው። ቡድንተኝነት ጀማሃ እዛም ስትሄድ የሆነ ቦክስ ፈጥሯል። ሰንዱቅ ሳጥን ፈጥሯል። እዛ ሰንዱቅ ውስጥ ያለው ሐቅ ላይ ነው ያለው። ከዛ ሰንዱቅ ውጭ ያለው ደሊል እንኳን ቢኖረው ባጥን ላይ እንዳለው ያስባል። እህች ምን ፈልገ ደግሞ መጣሁን? እንደው ጋሽ የሆነች ነገር ፈልጌ ነበር፣ ምን አራጣ ፈልጌ ነበር። አሁን ጨምሬ ነው የምሰጣችሁ። ጋሽ ናት። ምን እጅግ አስገራሚ የተባለ አንድ ዜና ይዤላችሁ መጥቻለሁ። አላሁ አክበር ካ ቡድንተኝነት ጀማዓ እዛም ስትሄድ የሆነ ቦክስ ፈጥሯል፣ ሰንዱቅ ሳጥን ፈጥሯል። እዛ ሰንዱቅ ውስጥ ያለው ሐቅ ላይ ነው ያለው

ሓቂ እይ ዞርበት ከሐቅ ጋር ነው የምንዞረው እንጂ ስታግናንት አድርገን ሼህ እዚህ ጋር ነው ያለው። እንዴት እሱን ትቼ እኔ የሚከተለው ጀማዓ ይሄ ነው ያለው የሚባል እስላም ውስጥ ቦታ የለውም። ዛሬ ዛሬ አንዳንዱማ ጀማዓን በአህዋእ ላይ ገንብቶት ሌላውን ተክፊር፣ ሌላውን ተብዲዕ

አላህ አላህ? ይህ በጣም አደገኛ ነገር ኡማውን አዘቅት ውስጥ የሚከት ኡማውን ለጠላት የሚያመቻች ለክፍፍል የሚዳርግ አካሄድ ሰዎች በኋላ በአመለካከት መለያየት ያለ ነው አቡበክርና ዑመር በብዙ ነገር ተለያይተዋል ዛሬ ምንድን ነው ቀኑ ሌይለት ልጁማ ነው አይደል እንግዲህ ለይለተል ጁሙዓ ማለት በነብዩ አለይሂ ሰላት ወሰላም ላይ ሰላዋት ምናበዛበት፣ ሰላዋት እጅግ በጣም ብዙ ጥቅም አለው። ሐቂቃ ጭንቀትን ያስወግዳል። ሰላዋት ርዝቅን ያሰፋል። ሰላዋት በውዱ ነቢይ ላይ በረሱል አለይሂ ሰላቱ ወሰላም ላይ ሰላዋት አለማውረድ ስማቸው ሲነሳ በሳቸው ላይ ሰላዋት አለ ማለት ትልግ ስስትነት

አስር አስር ሱብሃንአላህ፣ ትልቅ ምንዳ ነው። እና ያለንበት ደግሞ የእሳቸው አገር እሳቸው የተቀበሩበት መዲና ላይ ሆነን ደግሞ ይሄንን ሰላዋት ሳንለማምድ ለማመድ ይሄንን ሰላዋት ሳናዳብረው ሳንለማመደው ከሄድን ደግሞ ሐቂቃ ኪሳራ ነው። ምክንያቱም ሰለዋትን ሁሌ ልንሎ ይገባል። ዛሬ ስንት ተጫዋች እናነሳለን? ሴቱም ወንዱም ሮላንዶ ይላል አደል፣ ሜሲ ይላል አደል፣ ስንት ስለ ንግድ ያነሳል። የነቢዩ ዓለይ ሰላቱ ሰላም የሚወድር ሰው እኮ ምን ይባላል? ሁሌ ይነሳል ስሙ የሆነ ነገር ከውስጣችን ስለገባ ነው ስሙን ምናነሱ። ታዲያ ነብዩን አለይሂ ሰላቱ ወሰለም እንዴት ነው በእሳቸው ላይ የእሳቸው ስም ተነስቶ ሰለዋት ማናውርደው? ጀግና ማለት ብቻውን ቁጭ ብሎ እስቲ መቶም አንድ ሺም ብሎ በቃ ይሁን ነገር አድርጎ አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ እያለ በነብዩ ላይ ሰለዋት ማውረድ ነውና ዛሬ ደግሞ ኻሰተን ሌለተ ጁማ ነውና በጣም ሰለዋት ነገ ጁማ ነው፣ በጣም ሰለዋት ልናበዛ ይገባል። የነብዩ አለይሂ ሰላቱ ወሰለም ስም ሰምተን ሰለዋት አለ ማድረግ በጣም የሚከብድ ነው። ረሱል ማለት ለኡመታቸው ያለቀሱ ያለፈውን እንደ ወንጀል አላህ ምሮላቸው የጀነት ብሏቸው ሁሉም ነገር ተመስክሮላቸው ግን ኡመቲ ኡመቲ ብሎ ያለቀሱ። እኛ እናፍቀው ወንድሞቼ ናፈቁኛሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛ አይደለን እንደ ወንድሞች

ይሰግዳል ሰለዋት እናብዛ። ሀጃችን ይወጣል፣ ርዝቃችን ይሰፋል። በሰለዋት ነገሮች ይስተካከላሉ። ሰለዋት ሁሌ ሁሌ ሰለዋት እናብዛ። በተለይ ሌሊተል ጁማ የዛሬውን ሌሊት ነገ ቀኑ ላይም ደግሞ በጁማ ቀንም ሰለዋት ማብዛት ወደኔ ይቀረብልኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት እንደው እንዴት ይመጣልሃል አንተ ከሞትክ በኋላ አፈር ከሆንክ በኋላ ሲሏቸው አይ የነቢያቶችን እኮ ሰውነት አላህ ለአፈር ህርም አድርጎበታል። የነቢያቶች ጀሰድ አይበላም ብለው የአላህ መልክተኛ ተናግሯልና፣ ሰለዋቱን እናብዛ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። ሰላም አለይኩም። ባንዳውን አጠገባችሁ ፈልጉ እኔ ባንዳ አይደለሁም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። ከቀናት በፊት በነበረው የፓርላማ ውሎ ኤርትራን በተመለከተ ጠንካራ ጥያቄን ያነሱት ዶክተር ደሳለኝ ጫኔ ለተነሳባቸው ትችት እንግዲህ ምላሻቸውን ሰጥተዋልም። የቤተሰቤ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር የነበሩ፣ ወንድሜ መቶ አለቃ አያሌው ጫኔ የሀረር ጦር ትምህርት ቤት ምሩቅና እንዲሁም ደግሞ የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላኛው ወንድሜ ደግሞ ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝም በሀይዲግ ዘመን የነበሩ ሶስቱም ኢትዮጵያውያን በከፍተኛ ጀግንነትና እንዲሁም ደግሞ በከፍተኛ ብቃት ሀገራቸውን ያገለግሉ ወታደሮች ናቸው። ቅድመ አያቶችም እንደ አብዛኛው የጎጃም አማራ ገበሬ አርበኞች ነበሩ። ቤተሰቤ ለሀገር ሉዓላዊነትና እንዲሁም ደግሞ አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔም ሆነ ከቤተሰብ ታሪክና እሴት ጋርም ባዳ ነው። ስለዚህ ባንዳ ያላችሁ ተቼ ባንዳነት ይኖርባችሁ እንደሆነም በዙሪያችሁ ፈልጉ ከኛ ቤት ባንዳ የለም ሲሉ እንግዲህ ዶክተር ደሳለኝ ጫኔ ተናግረዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁ ነገሩ ለቅሶ ቤት እኮ ሰርግ ነው። ቁርጥ የሚበላበት ነው ቢራ የሚጠጣበት ነው። ኦርቶዶክስ ብቻ ነች ጠጡ ጠጡ ጠጡ ብላ የምትሰብከው። መጠጥ የሚፈቀደው ሁለት ይፈቀዳል። እንዲሁም እርጋታው ነው የምፈልገው መጠጡ ነው። እናስገባዋለን እኮ ቤተ ክህነትን ቤተክርስቲያንን መጠጡ ይገባል። ከኦርቶዶክስ ውጪ ማንም ጠጣ ብሎ አይሰብክም። ኦርቶዶክስ ቤተክርስቲያን 24 ሰዓት ሙሉ የምትሰብከው ጠጡ ብላ ነው። ሳምንቱን ሙሉ አመቱን ሙሉ በቃ ጠጡ፣ እንደፈለጋችሁ ጠጡ ብላ ነው የምትሰብከው። እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት አጥያት ነው። እግዚአብሔር ቀምሳቸው አመስግኑ ብሏል። በእውነቱ ማለት ነው ወደ ወደ የመጠጥ ቤቶቹ ባለቤት ኦርቶዶክሳውያን መጠጡን የሚያከፋፈሉት ኦርቶዶክሳውያን፣ መጠጡን በየጭፈራ ቤትና በየሱቁ የሚሸጡት ኦርቶዶክሳውያን፣ መጠጡን ቁጭ ብለው ሲጠጡ የሚውሉና የሚያድሩት ኦርቶዶክሳውያን። ሁሉ ነገር እኮ በኦርቶዶክስ ስር ነው ያለው። አላህ ሱብሐነሁ ወተዓላ አስካሪ መጠጥ ረግሟል። አስካሪ መጠጥ የሚጠምቁ ሰዎችን ረግሟል፣ የሚያስጠምቁትንም ረግሟል፣ የሚጠጡ ሰዎችንም፣ ኸምር የሚሸከሙ ሰዎችም፣ አሸክመው የሚወስዱ ሰዎችም፣ የሚሸጡትንም፣ የሚገዙትንም የሚቀዱትንም የሚያስቀዱትንም እነዚህን ወደ አስር ገደማ የሚደርሱ አላህ ሱብሓነሁ ወተዓላ ረግሟቸዋል። ለሰዎች ንገራቸው ነው ያለው። እጅግ አስገራም የተባለ አንድ ዜና ይዤላችሁ መጥቻለሁ። አላሁ አክበር ከ1400 ዓመታት በፊት የኛ ውድ ነብይ ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አሁን ሳይንስ አረጋግጦት እውነት ሆኗልና ብዙዎች እያስገረመ ያለ ዜና ነው። ከ ከአንድ ሺ አራት መቶ አመታት በፊት የእኛ ውድ ነቢይ ረሱል ሰለላሁ ዓለይሂ ወሰለም እንዲህ ብለው ነበረ፣ በሁለቱ የጀነት በሮች መካከል ያለው ርቀት በመካና በሀጀር ባህሬን ወይም በመካና በቡስራ ሶሪያ መካከል ካለው ርቀት ጋር ተመሳሳይ ነው ብለው ነበር። ምንም ቴክኖሎጂ ባልነበረበት ወቅት ላይ የእኛ ውድ ነቢይ የተናገሩት ንግግር አሁን በሳተላይት ምስል ቴክኖሎጂ ታግዞ እውነት መሆኑን አረጋግጧል። ያኔ ረሱላችን ሰለላሁ የተናገሩት ንግግር ሳይንስ በቴክኖሎጂ ታግዘው አሁን እውነት እንደነበረና አስገራሚ እንደሆነ ዘግቧል። ብዙ ጊዜ በቁርአን ላይ የሚነገሩን ነገሮች በረሱል ሰለላሁ ዐለይሂ ወሰለም አንደበቶች የተነገሩና በእስልምና አስተምህሮት ላይ ያሉ ነገሮችን በጊዜ ሂደትም ቢሆን ሳይንስ እያረጋገጣቸው መጥቷል፣ ሳይፈልግም ቢሆን ማለት ነው። ከዚህ በላይ ማረጋገጫ የለም። አላሁ አክበር። ሙስሊም የሆናችሁ በሙሉ ኮሜንቱን በሰላዋት አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን አዳርሱት። እሺ፣ ምን ፈልገህ ደግሞ መጣው? እንደው ጋሺ እንደው የሆነች ነገር ፈልጌ ነበር። ምን አራጣ ፈልጌ ነበር? አሁን ጨምሬ ነው ሰጣችሁ። ጋሺ ምን አራጣ ፈልጌ ነው? አሁን አራጣ የምትለው ጋሺ፣ የእውነት አሁን አንድ ሚሊዮን ብር አሸናፊ ለሆነ ነው። አሸናፊ አይሰማኝም እንዴ? ቆይ እስኪ አንድ ሚሊዮን ብር አልሰማውም አይሉኝም መቼም ጋሺ ከ250 ሺህ ብር እስከ አንድ ሚሊዮን ብር አሸናፊ የሚያደርግ ቻለንጅ ተጀምሯል። እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘመተ ስትፈልግ በስክስታው፣ ስትፈልግ በድምፅ፣ ስትፈልግ በፈን እኔ ደግሞ ታቁኛላችሁ በፈን የታወኩኝ። አንድ ሚሊዮን ብር አፈሼ መጥቼ ለአንተ ነው መሰጠው። የእውነት ጋ ታኩሬ፣ ይህን ቪዲዮ ታየዋለህ ብዬ አስባለሁ። እዚህኛው ቪዲዮ ላይ የተወሰነ አስተያየት ልሰጥህ ነውና እንደ ሌሎቹ አስተያየት ሲሰጣቸው እልህ ይዟቸው እንደባሰባቸው አንተም እንደዛ እንደማትሆን ተስፋ አደርጋለሁ። ትንሽ ይህኛው ቪዲዮ ላይ ስለ አራጣ አንስተሃል እና አላህ ሱብሃነሁ ወተዓላ ለአራጣ እና ወለድ በጣም ትልቅ ማስጠንቀቂያ አስቀምጦልናል። እኛ እና እያየሁት ቪዲዮን ስለ አራጣ አነሳህ፣ ከዛ በኋላ ሄደ ሄደ መጨረሻ ላይ ስለ አራጣ መጥፎነት ቤተሰብ እንደሚበትን ጓደኛ ከጓደኛ እንደሚያጣላ እና መጥፎነቱን ትነግረናለህ ብዬ እየጠበቅኩኝ የለውም። እና ደግሞ ትንሽ ተስፋ የሚሰጥ ነገር ካላችሁ ሂዳችሁ ብትበደሩም የሚል ትንሽ የሆነ ሳይድ ይይዛል። አይሰማኝም እንዴ? አንዳንድ ሰዎች በዛ መልኩ ሊረዱት ይችላሉ ብዬ ነው። እዚህኛው ቪዲዮ ላይ ትንሽ ማስተካከያ ብታደርግባትና አራጣ፣ ወላሂ በጣም መጥፎ እና መጥፎ ነገር ነው። አላህ ስብሃነሁ ወተዓላ ትላልቅ ወንጀሎች ውስጥ አስገብቶታል እና ተጠንቀቁ። አውቀህ ነው ብዬ አላስብም ይህንን ያደረከው እና አፍ በለኝ። ወሰላም ወራህመቱላሂ በረካቱ አሰላሙ አለይኩም። ዛሬ ጁሙዓ ነው። ሰለዋት በብዛት ማወርዳችሁን አትርሱ። አንድን ሐዲስ ነግራችኋለሁ። ይህንን ሐዲስ ከነገርኳችሁ በኋላ በጀማዓ ስለ መስገድ ያላችሁ አስተሳሰብ ኢንሻ አላህ ይቀይራል ይቀየራል። ምን መሰላችሁ? አንድ ጊዜ አንድ ሰሓቢይ ወደ ውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መጣና እንዲህ አላቸው፣ ያ ረሱል ላህ እኔ ሐድን ወይም ቅጣትን የሚያስቀጣኝን ወንጀል ሰርቻለውና ይግጡኝ አላቸው። ከዛም እሳቸው ከመመለሳቸው በፊት ሰላት ወቅት ደረሰና፣ ወደ ሰላት ሄዱ። አብሮ ማለት ነው። ከዛ ሰላት ሰግደው ከጨረሱ በኋላ አሁንም ያ ግለሰብ መጣና ያንኑ ተመሳሳይ ጥያቄ አቀረበላቸው። አብረኸን ጀማዓ ሰላት ሰግደሃል ወይ ብለው ጠየቁት። አዎ አላቸው። ወንጀልህ ተምሮልሃል አሉት። ሱብሓነላህ። ምን ያክል በጀማዓ መስገድ ያለውን ትሩፋት ከዚህ ሐዲስ እንማራለን ለማለት ነው። ይህንን መልእክት በጣም በብዛት ሼር ኮፒሊንክ ያደረገ ሁሉ አላህ ሀጃውን በቅርቡ አላህ ያሳካለት። ምንዳው በጣም ከባድ ነው። እነሳተፍ ለማለት ያክል ነው። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ